ሰላም እንዴት ናችሁ? ይህን ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህን ቪዲዮ አዳሙ አውጣ፣ ማስረጃ አንተ የተናገር ማስረጃ ወሲብ ፈጽምባት የሚለውን ሊያሳየህ ነው፣ ያ አውጣ ዘጠኝ ዓመት ሙሉ አብራሱ ሲኖር አውጣው፣ ማስረጃውን የለውም። ማን ያች ይዛለ ስራ ከዛ ያለው አሁን ይሳደባል። አውጣው፣ ማስረጃውን የለውም። ማን ያች ይዛለ ስራ ከዛ ያለው አሁን ይሳደባል። አሰላሙ አለይኩም ራህመቱላሂ ወበረካቱ። ቤተሰቦች ሰላም ብያለሁ። እንግዲህ ላይክ እያደረጋችሁ ይህን ቪዲዮ ነገር ጣይም ቤተሰብ ሁኑ። እፎይ የሚባል ሰውዬ እንግዲህ በዚህ መልኩ ይቅርታ እየጠየቀ ነበረ። ያው ሂዶን ቆርጬዋለሁ። መልሶም ይቅርታ እያለ ነበረ ማለት ነው። እየደጋገመ ይቅርታ ማለቱ ሆነ ሰው ልጅ የልቡን እያደረሰ ውስጡ ያለውን አንቅሮ እየተናገረ እና የፈለገውን ነገር ተናግሮ በኋላ ላይ ይቅርታ ማለት እኔ አይመችም ደስ አይለኝም። እኔ የራሱ ማለት ነው መጀመሪያ የሰው ሊ ተከባብሮ መኖር እንጂ ውስጡ ያለውን ሁሉ ተናግሮ በደንብ ተሳድቦ በደንብ ሰውን አዋርዶ እንደገና አጥፍቻለሁ ይቅርታ የሚሉት ነገር ህዝቡም ደግሞ ይቅርታ ይጠይቅ ይቅርታ ይጠይቅ የሚሉት ነገር ምንም እንትን አይልም። ማለትም ይቅርታ ሲባል ትንሽ ወይም ትንሽ ነገር ሲሆን ነው። ይሄ እኮ ከባድ ነገር ነው እኮ ድንበር ነው ያለፈው ሰውየው። በጣም እየተሳደበ ነበረ በረሱላችን ላይ ረሱል ሰለላሁ አለይሂ ወሰለም። የዘጠኝ አመት ልጅ ዓኢሻን በስድስት አመቷ አጫት፣ በዘጠኝ አመቷ አገባት የሚለውን ሐዲስ ተከትሎ በቃ አንዴ የስድስት አመት ልጅ ይላል፣ አንዴ በዘጠኝ አመቷ አገባት ይላል። እሱ አይመለከተውም። የሚመለከተው ሰው የለም። ይሄ ውስጥ እዚህ ውስጥ አሁን በእስልምና ሃይማኖትም በክርስትና ሃይማኖትም ያገበው የለም። ሁሉም የራሱን ሃይማኖት ይዞ መኖር ነው። እኛ ስለ ሀዲሱ እና ስለ መጽሐፉ ስለ ቁርአኑ ጠለቅ ብለን የምናውቀው ነገር የለንም። ግን ከሚያውቁ ሰዎች ጋር እውነታውን መረዳዳት አለባቸው። እሱ በደንብ ነው ያነበበው። ገና በልጅነቱ ጀምሮ ሀዲስን ቁርአንን ስለተማረ በደንብ ስለሚያነብ የክርስቲያኖችንም የሙስሊሞችንም ስለሚያውቅ ይከራከራችኋል። ግን ስለሚከራከራችሁ ነው ማስረጃ ስጠኝ እያለው እሱ የሚለው አቅፋት የሚጣየ የሚጣየ ይላል። ይሄ መልስ አይሆንም። ማስረጃ እዚህ እዚህ ቦታ ላይ የዘጠኝ አመቷ ልጅ አገባት የስድስት አመቷ ልጅ እንዳደረጋት የሚለውን ነገር በማስረጃ ሆኖ ሲከራከር ነው የሰው ልጅ ፍሬ ነገሩ የሚገኘው ማለት ነው እና የልቡን ካደረሰ በላይ አሁን ይቅርታ ጠይቋል። እንጃ ብዙ ህዝብን ያስቆጣውና አዎ በህጉም ስለሚያስገኘው ነው ቅርታ በል ተብሎ እኮ ነው። በህጉም መሰረት ስለሚያስገኘው ያው እንግዲህ ኡስታዝ አቡበክርም ስለተናገረው መጠየቅ አለበት በህግ እያዝልን ብሏል። እና ኡስታዝ ያ ነገር ስለተሰረጫጨበት፣ ሚዲያው ስለጮህበት፣ የነሱም ሃይማኖት አባቶች ስለጮሁበት ብዙ ህዝብን የተቆጣበት እና ይህንን እንደገና ይቅርታ በል ስለተባለ ይቅርታ እንደዚህ እንደዚህ ነው ስህተቴ ወንድ ልጅ ምንድን ነው የወንድ ልጅ ብልት ሳመ ነው እንጂ ሞጨ ሞጨ የሚል አይደለም ምናምን የሚል መልስን የሰጠው ማለት ነው። መጀመሪያ አንብብ። ሳታነብ ሰውን ለማዋረድ እንትን አትበሉ ማለት ነው። አሁን ለምሳሌ የወንድ ልጅ ብልት እንዲህ ያደረገ ነው እንጂ እንዲህ ያደረገ አይደለም እና ይቅርታ ነው ያለው። በዚህ ነው ይቅርታ ያለው ማለት ነው። መጀመሪያ ሳታነብ ሳታቅ ለምንድነው የወንድ ልጅ እንትን እንደዚህ እንደዚህ አደረገ ያልከው ነው። እውነት ሳታነቡ መጀመሪያ ጠለቅ ብላችሁ ሳታውቁ ሰውን ጋር የምትከራከሩ ሰዎች ስርዓት ብትይዙ አሪፍ ነው። በጣም ብልግና ነው። እኔ እንጃ አሁን ዘመን ላይ በዘር ሃይማኖት፣ ተባሉ ያለንድ ጊዜ አንጥቶብናል እና አላህ ሰላሙን ይመልስልን ብቻ ያሳዝናል። ይህን ያክል የሰውን ልጅ እያዋረዳችሁ ምንም የምታገኙት ነገር የለም ሰውን ዘልፋችሁ እስልምና ከእስልምናነቱ ምንም ፈቅ የሚል ነገር የለም። ተሰደበም፣ ተወቀሰም፣ ተቀጠቀጠም እስልምና ከእስልምናነቱ ፈቅ የሚል ነገር የለም። እንደዛው ክርስቲያንም እንደዛው፣ ተሰደባችሁም፣ ተዋረዳችሁም፣ ተዘለፋችሁም ማንም የሚነቀንቃችሁ የለም ከሃይማኖታችሁ። የሰው ልጅ በፍላጎቱ ነው ሃይማኖትን የሚይዘው። በቃ በፍላጎቱ ይሄ ይሆነኛል ብሎ ይህን መርጫለሁ ብሎ ይህን ሃይማኖት ይመቸኛል ብሎ የሚኖር ሰው የራሱን ሃይማኖት የራሱን የግሉን ይዞ መኖር ይችላል፣ እንጂ ስለ ሰው ሃይማኖት እየገባችሁ ባታን በጫርቁና ሰውን ለሰው ባታጣሉ ሃይማኖትን ለሃይማኖት ባታናክሱ ደስ ይለናል። ጥሩ አይደለም። ለመጮም ተውልድ መጥፎ ነገር ባታስተምሩ አሪፍ ነው። እንደተዋደድንና እንደ ድሮው ተዋደን የምንኖርበት ኢትዮጵያ ላይ እንግዲህ ታውቃላቸው። ሁላችንም ተከባብረን የምንኖረው በምንኖርበት አካባቢ ላይ ይሄ ሙስሊም ነው እና ሙስሊም ቤት ሄዳችሁ እንዳትበሉ እንዳትጠጡ ከእሱ ጋር እንዳትነጋገሩ የሚባል ነገር የለም። ቅሪያችን አንድ ነው። ሙስሊምና ክርስቲያን በአንድ ነው፣ ቅሪያችን ማለት ነው። ሰው ሲሞት በአንድ ነው ተሰርተን የምንበላው የምንጠጣው ስጋ ካልታረደ በስተቀር ማለት ነው። ሲታረድ ብቻ ነው የምንለያየው። በቃ እዛም ለቅሶ ሄዶ ተላቅሶ ነው፣ እዚህም ሲሞትበት ተላቅሶ ነው። ሰርግም እንደዛው ሁሉንም። አለሙ እንደስታውን አብረን ነው የምንኖረው ኢትዮጵያ ውስጥ አላውቅም፣ እንጂ እናንተ የምትኖርበት አካባቢውን እፎይ እያደገበት አካባቢ አላውቅም። እስልምና ሲዘልፍ የኖረ ሊሆን ይችላል። እኛ ግን በኖርንበት አካባቢ ተከባብረን ነው የምንኖረው ማለት ነው። እኛም የእነሱን ሃይማኖት አንነካ፣ እነሱም የእኛን ሃይማኖት አይነኩም። በቃ እንደ ንግር ኳችሁ ትናንትናም ሰርቻለሁ። አብረን ነው ተከባብረን የምንኖረው። ሌላ ነገር የለም እና በዚህ መልኩ ሰውን እየዘለፈ እንደገና ይቅርታ ማለት ደግሞም ሳያነብና ውስጡ እንጠለቅ ብሎ ሳያቅ ሰውን ዘልፎ እንደገና ይቅርታ ማለት የአንጀቱን ካደረሰ በኋላ ይሄ ጥሩ አይደለም።